ማናባሻሻን አንቺ አታቂኝም ብለሽ ምትናደጁ? አላቅሽም፣ እከካም የከካም ልጅ እናትሽ ድንጋይ ትብላ። በገዛ ቤት የገብተሻፍሽ ምከፍቺ የሸርሙጣ ልጅ አላቅሽም። ማናባሽነሽ እማቅሽ እመብርሃም ምስክሬናት አላቃት እምቼ የሸርሙጣ ልጅ። ማነ ዋላሳይሽ ሮሚ፣ ቆይ ፎቶ እንዳትገባ፣ የሸርሙጣ ልጅ እንዳትገባ፣ እዚህ ቤት እናትሽ አረኔ እችእስ አታውቂያትም ሮሚ እሷን ይሮሮሚትብላ ሀናን አታውቂያትም። እኔ አዲስ አበባ ልጅ የምትተዋወቁ እኮ መስሎኝ ነው። የሸገር ሮሚ ዝርያ ሮሚ

ሮሚ እኔ እና እሷ እኮ ሀና ቡና አዲስ፣ እንደውም ትዝ አይልሽም? ከዚህ በፊት በወንድ የተጣላን ዝርያ ናት ሀና ሀና ቡን ወይዘ እንደዚህ መብርሃን፣ እኔ እንኳን ቤቴ ሰው ገብቶ ሳይገባ ከሰው ጋር ችግር የለብኝም። አ አይደለም፣ ሮሚ አባቷ አላቃትም። አንደኛ ነገር እንድታቂ አዲስ የምፈልገው በወንድ ተጣሉ በሴት ተጣሉ አላቃትም። አንድ ልንገርሽ፣ ሁለተኛ ነገር ሰው ሳቅ፣ አዳምጪኝ። ሂዊና እንዴት አወቅሻብት? በአማራ ትግል ጊዜ በዛ ጉዳይ ላይ አውቃታለሁ። ማርክ ላይ ይዣታለሁ። ነገ ሂዊ ይህን ፕሮፋይል ቀይራ ሌላውን አምጥታ መጣች፣ አላውቃትም። የራሴ የቤት ቅድም የገባችው ሙና አላቅሽም ስላት አስብ፣ ሙና ነኝ እኮ አለች። በሙና አውቃታለሁ። ሰው ስትረዳ ምናምን፣ ስሟን ቀይራ መጣች። እንዴት አውቃታለሁ። በቃ ሮምዬ ተረጋጊልን ባላችሁ ትግባ ታውቂያታለሽ? አላውቃትም። ትግባ አልኳቸው። አንቺ እንደዚህ እናትሽ ድንጋይ ትብላ፣ ሸርሙጣ ልጅ እናትሽ አፈር ትብላለሽ። ሚካኤል የረገጠው ሴጣን መልጸር ጥንዚ ዛባሪያ ሮሚዬ በቃ በማርያም በቃ በእግዚአብሔር መኝኝ እመቤቴ ነው የምልሽ። ዝርጋላት ዝም ብላ የአላወቅኩሽም ስላትሳደባለች ኦኬ፣ እሺ ሮሚዬ ትግባና ተስማሙ። አትጣይ በቃ በቃ። ሴት ነኝ እንኳን ተጣልተሽኝ የሸርሙት አልጅጅና ፈንጂ ቪዲዮ እኔ ሮማን ተሰማ አይቼሽ አላቅም። ሃንድረድ ፐርሰንት ሹሮኝ የምነግርሽ ሰው ሁሉም ያቅሽ መስሎሽ ከሆነ አላቅሽም። እኔ አዲስ አበባ ቲክቶከር ተብሎ ተዘጋጅቶ ሲመረቁ የት ነው ቲክቶክ ላይ ምንድነው የሚሰሩት ነው ያልኩት። አንዳቸውንም አላቃቸውም። በቃ ሮሚ የተረጋጅ። በምን ያወቅኩት፣ ጆን ዳንኤል ሲታሰር ማታ ማታ ጌም ሲጫወቱ አንዳንዴ ስገባ ነው ያወቅኳቸው። እዚህ ቲክቶክ ላይ እኔ የማቃችሁ የመሰላችሁ ደንቆሮ አላቃችሁም የተወሰነ ሰው ነው ቲክቶክ ላይ የማውቀው። አላቃችሁም የአዲስ አበባ ልጅ ነው መስሎች፣ ጭንባታም በአንቀልባ የመጣሽ የሸርሙጣ ልጅ የአዲስ አበባ ልጅ ከአዲስ አበባ ልጅ ጋር አላወቀኝም ብሎ አይጣላም። እበታም በቃ ሮሚ፣ በማርያም በማርያም ስወድሽ ሮሚ በጣም በአንቀልባ የመጣሽ አዛባ የአዲስ አበባ ልጅ አላወቃችኝም ብሎ አይናደድም። እበታም በአንቀልባ ኬት ማባሽ ተለቃቅመ ሻድበሽ ዝርያ ነኝ። በማርያም ስሞትልሽ ናትኳት ቤት አላወቅሁሽም ስላት ትሰ እንዴ በሮ በእግዚአብሔር ልንገርሽ፣ ከዚህ በፊት እንትን ሄደን ኳስ ሄደ ዘፋኙ ማን ነው የሚያስረው እዚህ ሆላንድ ሀገር ያለው የትግርኛም ዘፈን ያለው ማነው? ጥሪልኝ፣ ጆሲ ነው ማን ነው የሚባለው ሰውዬ፣ ሄደ ፎቶ ይነሳል ዝርያ ናይ ፎቶ ተነሻ ሳይሆን አላቀውም። አልነሳም አልኩኝ። እንዴት ዘፋኝ እኮ ነው አላቀውም። ተናደደ። ምን ያናደደ አላቀም ነው እኮ ያልኩ አልኩት። እስታይል ያምራል፣ አለባበስ ሻሽ አስሮ ምናምን የአሜሪካ ራፐር መስሏል። እየሄዱ ሲነሱ አለባበሱ ደስ ብሏቸው መስሎኝ አልነሳም አልኩኝ። ሮማን ዘፋኝ ነው አላቀውም። ከዛ በኋላ አወቅኩት። አላቅም ሰው ሲላለ ምን ይናደዳል የሆነ ልጄ ደግሞ እንትን ሄድን የሆነ ኮንስ እንትን ሄድን ድጋሚ የእንት ሰው ሁሉ ይነሳል። ማሚዬነ ነይ እንነሳ። አላቀውም። አክተር ነው፣ የኢትዮጵያ ድራማ ይሰራል እንደዚህ እንደዚህ አለች። አላቀውም። ድራማውን አላየውም አላቀውም። እኔ ወድ ሂጅና ተነሽ ልጄ፣ ትወድሃለች እኔ ግን አላቀህም ስለው ደበረው። አላቀህም ፊልም እኔ ኢትዮጵያ ድራማ አላይም አላቀህም አልኩት። ከዛ በኋላ ፊልሙን ይሄ ዱርዬ ለዛውም ደስ የሚል አዲስ አበባ ልጆች ጉርዮ የሚል ፊልም ላይ የሚሰራ ነው። ከዛ ሳይሆን ፊልሙ ደስ ይላል። ኢትዮጵያ እንደውም አሁን አግኝቸው እራሴ ሄጄ አስታወስከኝ ሄኖክ እንዲ እንዲ ብዬ የተጣልተን እንዲ እንዲህ ልጄን ይዛት ዞርከው አወከኝ ብዬ ሳከብርሽ ደግሞ ሄጄ አክብሬ ሰላም ልሻ አለው። ሮሚ መቤቴን፣ እኔ ልንገርሽ። ሮሚ ማለት ልንገራት ልንገራት። ሮሚ ሮሚ፣ እውነት መቤቴን ነው የምልሽ አንቺን እንትን ለማለት ምናምን እኮ አይደለም ረገ አ ሮሚ ጌታን ጌታን፣ ኧረ ሮሚ እኔ የምልሽ መቤቴን አይደለም። በቃ እንደዚህ አንድ አንድ ሰው ወሬ እንትን ስለሆነ ነው እንጂ ጌታን አይደለም። እንደ ምን ሆነሽ ነው ሮሚ? ሮሚዬ በቃ የኔና ተረጋጊ። በዛ አይደለም አሁን እንዳልሽው ታሪክ ማለት ነው። ምን እንዳወራች ብታወሪ ትወጃታለሽ። ሮሚ ሮሚ እሺ ሮሚ ቆያ፣ እንደ ቆይ፣ ዝም በይ፣ ቆይ አዲስ ሮሚ መጀመሪያ በማርያም ተረጋጊ። አይኖ ላይክ ባለመግባባ ሚስ አንደርስታንድ ነው ግን ትግባና ላይ እሷም እንትን ትበልሽ። ገባሽ፣ አውሩና ካልተመቸሽ ታስወጫታለሽ። እንድታወራኝ እኮ ነው። አላቃትም፣ አታቀኝም፣ ላቃትም አልፈልግም። ወይ ልጅቷ አሁን ቅድም እንደገባችሁ ሙና እንዳለችው ለ ምናልባት እንደሷ ረስተሻ እኮ ነው የምትተዋወቁ ከሆነ ገብታቱ ቃትም፣ አላቃትም በቃ አላቃትም አልፈልግም። አሁን አልቻልኩም፣ አልቻልኩ በቃ ተማረቀ። በግድ ካላወቃችሁ ማንም ያቅሽ የለም። ሚካኤል የረገጠው ሴጣን የመሰልሽ አሁን ሳይሽ ትኩረትሽ በማርያም ሮምዬ በኔት በበግባኔ እዚአናቡ በጣም የምትመጪው ግን እንዴት እንደተጣላችሁ አላቅም። አንቺ ነ ብርያ በቃ ተው የምትለቅፈኝ እኔ አላቃትም። አትግባ። ጓደኛችሁ ከሆነች ትግባ። ምን አባቱ ያሳድባት? አልገብታ። አልተሳደበችም። ሮምዬ ትሰሚያለች እኔ ሰኔ በድሮማ ያለችው ለመጀመሪያ ጊዜ በኢትዮጵያ ታሪክ እድሜን በነፃነት እድሜን ያከበርኩ እኔ ሮማን ተሰማ ነኝ። በዕድሜን ማፍር መሰለች የሁለት አመት ልጅ አሁን ኤፕሪል ሰበር ልጄ የሁለት አመት ልጅ ናት። እድሜን በኩራት ሀምሳ ሁለት አመት ሲሞ ላይ በኩራት ያከበርኩ ሚዲያ ላይ ፈቅጄ ወድጄ በእድሜ ማፍር መስሎች ከሆነ ግን ከንግውአላለቻትም ወይዘሮ ሮማን እኔን ታውቂኛለሽ ወይ ነው ያለችው። ግን ሮሚ አልሰማሽም እንጂ እውነት እኔ ታውቂያለሽ አይደለም። እኔ በአንቺ ቤት ገብቼ ምናምን ነገር ዲስሪስፔክት የሚያደርግሽን ነው ምናምን እንትን አይደለም። ግን አናቡ ከእኛ ነው ቪዲዮ አንቺ ካረጋለሁ። ከዚህ በፊት እኔ ኔጌቲቭ ነገር ሳሰድብኝ አልቀርም ፎቶ የለጥፈሽ አሳይተሽኛል። እሷ እማማ ሮማን የእሷን ባል መቀማቴ ነው የገረሙት። እርሶ ራሱ ያስቀመጡትን ሰውዬ እንዳልቀማውት እርሶ ራሱ ያስቀመጡትን ይህንን ባሎትን አላገባ ነው ለወልድ ነው አርግዤለታለሁ ያሉትን ባሎትን ቀምቼ ጉድ እንዳልሰራሁት እረፉ። ይሄንን ነገር ለእኚህ ሴትዮዋ አደርሱላቸው። ግራ ገባኛውን ከማማ ሮማን ጋር እንዴት ነውን ደግሞ ክርር ብለው እንዳይረግመኝ እርግማን እኮ ስለምፈራ ነው። ለራሴ የተረጋገመ ህይወት ነው የምኖሩ። እንኳን ረግመኝ እማዎት፣ ለራሶት ፍሩ። ለአዲስ ተደርበው ሸርሙጣ፣ የፒያሳ ሸርሙጣ እያሉ እኔን ከሚሰድቡ እጆት ላይ ያለው ባሎት እንዳያመልጡት። እኔ እነግርዎታለሁ። ንገሯቸው ይንን ነገር። እኔ ብዙም እርሶ ላይ ሄድበት አልፈልግም። እርሶ ሴትዮ ይችሉኛለ ወይ ነው ከኔጋ ይሄ አናሁ። ከፖለቲካ ከሃይማኖት ነፃ ነኝ። የግል ጸብ ከመጡ ይምጡ። ገና የማማሮ ማንን ባልቀምቼ ዩቲዩብ ላይ አይደለም ማለት ነው ሰይፉ ሾው ላይ እንወጣለን። ማማሮ ማን ለራሱ ትፍሩ፣ ለአዲስ ተደርበው እኔን ከመናገሩት በፊት ስለ ራሱ ታስቡ። ስሙ ብዬሽ፣ ዘንድሮ እኮ በቃ ዝም ብለን በየቦታው መባላት ሆነ ስራችን፣ አለቀ። አይቻችኋለሁ። ባለፈው ወር ቀናቸውን ምን ምን ምን ቆመውም አይቻልም ብያለሁ። ሀናቡ ወንዶች ላይ የመሻፈድ እንትን አለባት፣ አይቻለሁ፣ ሻፍጃለሁ። እንደውም እሳቸው ሰውዬ ለርሶ ሳይሆን ለኔ ነው የሚገቡት። ያመጧታል፣ አለቀ፣ ደቀቀ። መጣታል ለዩኬ ድረስ። እንዲህ ዘንድሮ በቃ ተሰብስበን እንባል